ወድና የተከበራቸው ፎዚ ቤት ሰላም ጤና ወደ ሀገሬ ልጆች እንዴት ናችሁ አህባቤ ከኔ ጋር ሁሉ ሰላም ነው አልহামዱሊላህ ረብል አለሚን እናንተም በእያላችሁበት ዓለም ዳርቻ ሰላማችሁ በዝት ትርፍ ይበልልኝ ሙስሊም አይተ ወንድሞቼ ኢድ ሙባረክ በነገራችን ላይ ያው ኢድ ሞባረክ ያላልኩም ማለት ነው ጣፍቻለሁ ትንሽ ደበርም አርኩኝም ነበርና ትንሽም ደግሞ ያው አንዳንድ ጊዜ ያጋጥማል አይደለም የሆነ ችግር ተፈጥሮ ነበርና በዛ ጋጣሚ ኢድ ሙባረክ ማለት ራስ ጣፍቶብ ነበር እና ያው አርፋጅ ማለት ነው ለማንኛውም خیر ኢንሻአላህ አልহামዱሊላህ ስለሁሉም ነገር እና እንዴት ናችሁ ሰላም ናችሁ አይ ከኔ ጋር ሁሉ ሰላም ነው አልহামዱሊላህ አረፋ አረፋ ነው ኢድ ነው ዳሩ ኢድ እንዴት አለፈ አረፋ ታየኝሳ ጉድ ነው ኢድ ሳያበቃ አረፋ መታየት አይገርምም እንሻ ላህ አረፋም ይደርሳል። ነገ ጧት ናት እና ኢድ እንዴት አለፈ? ሮመዳን እንዴት አለፈ? ከኛ ጋር ሁሉ ሰላም ነበረ። ያው እንግዲህ ለዚህ ቀን አብቅቶናል። አልሐምዱሊላህ ረብልአለሚን መተናል። ዛሬ ምን እንሻላህ በታሪካችን ተጠፋፍተን ነበረ። እንግዲህ ያው እንገናኛለን ባላፍቃድ ማለት ነው የቢላል ታሪክ እንደ እንደቀጠለ ነው። ክፍል ሶስት ዛሬ ደግሞ እንሻ ላህ በላይ ከጀምሮ ቪዲዮው ማለት ነው ውዶቼ እሺ ካቆምኩበት፣ መጀመሪያው አስር ሺህ ሙስሊሞች መካን አጥለቅልቀዋት ወደ ካዕባም አመሩ። ቀናት ቀናትን ወልደው አመታት አለፉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ መካ ከበድል ተመለሱ። አላሁ አክበር እያሉ ድምጻቸውን በማሰማት አስር ሺህ ሙስሊሞችን መካን አጥለቅልቀዋት ወደ ካዕባ አመሩ። ይህን ቦታ ሙሽሪኮች ለማምታታት ከጣዎት እምነትን ሲያንጸባርቁ ነበር። የጣዋታት ምስልም መናኸሪያ አድርገውት ቆይተዋል። እውነት ፈካ፣ ሀሰት ተነነ። በዚህች ዓለም ላት ኡዝዝና ሁበል የተባሉ ጣዋታትን ቦታ አጡ። ሰዎች ለድንጋይና ለታቦት መገዛታቸው አከተመ። ሰዎች ከእንግዲህ አንድና ሸሪክ የሌለውን አላህም ብቻ እንጂ ሌላ ኃይል እንደ እንደማይገዙ እውን ሆነ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መካ ሲገቡ እንደ ማንኛውም መሪ ሆታና እልልታ አልነበረም። ይልቁንም አንገታቸውን ደፍተው በከፍተኛ አደብ ነበር። ከሆናቸው ከጎናቸው ቢላል ረዲላሁ አንሁ አለ ከአባ ጣራ ላይ በመውጣትም በከፍተኛ ድምፅ አዛን ጥሪ እንዳሰማ አዘዙት። በታላቅ ቦታና አጋጣሚ ሀበሻው ቢላል ረዴላ ዋና አዛን አሰማ። በሺህ የሚቆጠሩ ሙስሊሞችን እነሱን በመከተል የአላህን መልእክት ደጋግመው አሰሙ። በከፍተኛ የአላህ ፍርሀትና ድብብታ አጋሪዎች የሚሰሙትንና የሚያዩትን ማመን አልቻሉም። እውን ሙሀመድ ዲሃ ተከታዮቹ ትናንት ከሀገር እንድተባረሩ ዛሬ ሀገሪቱን ተቆጣጠሩ። ሙሐመድ አስር ሺ አማኞችን ይዞ መምጣቱ እውን ነውን? ከሀገር ያባረረው የተገደልነው ተወዳጅ ቤተሰቦቹና ወገኖቹን የገደልንበት ሙሀመድ እውን በድል መጣ? የፈጸምነውን ግፍ በመርሳት ሙሐመድ ሂዱ ነጻ ናችሁ ብሎ ማሰናበቱ እውን ነውን? ከላይ ነቢ መሐመድ ሰለላሁ ዓለይሂ ወሰለም ያለንበት ምክንያት ያልንበት ምክንያት የሙሽሪኮች ንግግር ስለሆነ እና ይህን ንግግር ስለማይጠቅሙ ታሪክ ላለ ማዛባት ነው። ሶስት ሰዎች ግን በካዕባ አካባቢ ተቀምጠዋል። የቁሬሽ ማንኳኳት ናቸው፣ የቁሬሽ መኳንንት ናቸው። ቢላል ረዲየላሁ አንሁ ጣዖታውን ጣዖታቱን በእግሩ እየሰባበረ አዛን ሲያደርግ ሰምተዋል። አቡ ሱፊያን ኢብኑ ሐርብ አትታብ ኢብኑ ኡሰይድና ሀሪስ ኢብኑ ሐሽም፣ አትታብ አይኑን በቢላል ላይ ጣል በማድረግ ኡሰይድን አላህ መልካም ውሎለታል። ይህ የሚጠላውን ነገር ሳይሰማ ሞተ አለ። ሀሪስ ደግሞ በአላህ ስም ምላለሁ መሀመድ ለዚች ደረጃ የተገባ ነው የሚል እምነት ቢኖረኝ እከተለው ነበር ሲል በጥቂቱ ቀድሟቸው ኢስላምን የተቀበለው አቡ ሶፊያን ግን እኔ አንድ ነገር ለመናገር አልሻም። ብናገር እንኳ ይህ ጠጠር ሳይቀር የተናገርኩትን ለመሐመድ ሰለላሁ ዐለይሂ ወሰለም ያደርሳል በማለት ስጋቱን ገለጸ። ረሱል ሰለላሁ ዐለይሂ ወሰለም ወደ ካባ በተጠጉበት ወቅት ተመለከቷቸው። በድል ደስታ በተሞሉ አይኖቻቸው ገረፍ ካደረጓቸው በኋላ ረሱሉላህ ሰለላሁ ዓለይሂ ወሰለም ወደ ካባ በተጠጉበት ወቅት ተመለከቷቸው። በድልድ በተሞሉ አይኖቻቸው ገረፍ ካደረጓቸው በኋላ ስትነጋገሩ የነበራችሁትን ነገር አውቄያለሁ በማለት እያንዳንዳቸው የሚሰነዝሩትን ትችት ነገሯቸው። ሀሪስና አትታብ ድምጻቸውን ከፍ በማድረግ አንተ የአላህ መልእክተኛ ነህ በማለት መስለማቸውን አሳወቁ። አንድም ሰው ያልሰማም ያልሰማን በመሆኑ ሶስተኛ ወገን ያልነውን ነገርህን ለማለት አንደፍርም አሉ። ስለ ቢላል ረዲላሁ ዐንሁ ያላቸውን አመለካከትም ቀየሩ። ረሱል ሰለላሁ ዐለይሂ ወሰለም መካ እንደገቡ የተናገሩትን አዋጅም ተግባራዊ በማድረግ እንዳለባቸው አመኑ። ታላቁ ነቢይ ሰለላሁ ዐለይሂ ወሰለም መካ በገቡበት ወቅት ይህም ታሪካዊ ንግግር አድርገዋል። ህዝብ በቁረይሽ ሆይ፣ አላህ ከናንተ የጀህልያን ደካማ አመለካከትና በአባት በቅድመ አያት መኩራራትን አስወግዷል። ሰዎች ሁሉ የመነጩት ከአደም ነው። አደም ደግሞ የተነሳው ከአፈር ነው። ብላል ረዲየላሁ ዓንሁ ከረሱል ሰለላሁ ዓለይሂ ወሰለም ጎን ሳይነጠል ኑሮውን መግፋት ቀጠለ። እርሳቸው በተገኙበት ዘመቻ ሁሉ ዘምቷል። ለሶላት አዛን ያደርጋል። ከጨለማ ወደ ብርሃን፣ ከባርነት ወደ ነጻነት ያወጣውን ታላቅ ዲን አርማ ያስተጋባል። ቢላል ረዲላሁ ዐንሁ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ያለው ቀረቤታ ከጊዜ ወደ ጊዜ እያደገ በመምጣቱ መልእክተኛው ሰለላሁ ዐለይሂ ወሰለም የ የጀነት ሰው እያሉ ያሞክሹት ነበር እርሱ ግን ትናንት ባሪያ የነበረ ሀበሻ መሆኑን ብቻ ነበር የሚያወሳው። ከዕለታት አንድ ቀን ለራሱና ለወንድሙ ሚስት ለማጨት ወደ አባቶቻቸው ሄዱ። እንዲሁም አላቸው እኔ ቢላል እንዲህም አላቸው እኔ ቢላል እባላለሁ። ይህ ደግሞ ወንድሜ ነው። ሀበሻዊ ባሪያዎች ነን። በተሳሳተ እምነት ላይም ነበርን። አላህ መራን፣ ነጻ አወጣን። ልጆቻችሁን ከዳራችሁልን አልሐምዱሊላህ እንላለን፣ ከከለከላችሁን ደግሞ አላሁ አክበር እንላለን። ረሱል ሰለላሁ ዓለይሂ ወሰለም ወደ አኸራ ከተሻገሩ በኋላ የሙስሊሞች የበላይ ከሊፋ ሆነው የተሾሙት አቡበክር አስዲቅ ረዲ ላሁ አንሁ ነበሩ። ቢላል ረዲ ላሁ አንሁ ወደ ከሊፋ በመሄድ እንዲህ አላቸው፣ አንተ የረሱል ሰለላሁ ዓለይሂ ወሰለም ምትክ ከሊፋ ሆይ እኔ

አቡበክር ወከር ረዲላሁ አንሁ ማን አዛን ያደርግልናል? አሉ ቢላል እኔ ከረሱል ሰለላሁ ዐለይሂ ወሰለም በኋላ ለማንም አዛን አላደርግም አለ፣ አይኖቹ እያነቡ አቡበክር ወከር ረዲላሁ አንህ ቢላል ሆይ እባከ ከኛ ጋር ቀርታ ሀዛን አድርግልን፣ ሀዛን አደር አድራጊያችን ሁን አሉት። ቢላል ረዲላሁ አንሁ ግን ያለ ቁርጥ ያለ አቋሙን አሳወቀ። ከባርነት ያወጣኝ ለአንተ አገልጋይ እንድሆን ከሆነ ይሻህን መፈጸም ትችላለህ። ነጻ ያወጣ አላህ ከሆነ ለእርሱ ተወኝ። አወክር ረዴላዋ ነው። ቢላል ሆይ እኔ ነጻ ያወጣ ሆህ ለአላህ ስል ነው አሉ። ከዚህ በኋላ ስላለው የቢላል ረዴላዋኑ ታሪክ በመጽሐፍ የተለያዩ አቋም ይዘዋል። ከፊሎቹ የአቡበክር ረዴላዋነ ተማጽመው በመቀበል እሳቸው እስካሉ ድረስ በመዲና ቆይቶ ከዚያም ወደ ሻም ሄደዋል ሲሉ፣ ከፊሎቹ ከመጀመሪያው ወደ ሻም በመሄድ ሳስበው መስክ በየጊዜው በጅሃድ በመገኘት ህይወቱን አሳልፏል ይላሉ። ያም ሆነ ይህ ቢላል በመጨረሻ ህይወቱ ህይወቱን አሳልፏል። የመጨረሻ ህይወቱን እንደ ጅማሬው ሁሉ በጅሃድ ለማሳለፍ ችሏል። አዛን ደግሞ ለማድረግ ግን አቋም አልነበረውም። አሽሀዱ አነ ሙሐመድ ረሱሉላህ የሚለውን ሀረግ ጮኸው ለማሰማት ሳጊ ይዘዋል፣ እምባ ያሸንፈዋል። የረሱል ትዝታ በአእምሮ ይቀረጻል፣ ትንፋሽ ያጥረዋል። የመጨረሻ አዛን ያደረገው ዑመር ኢብን አልከጣብ ረዲላሁ አንሁ ለጉብኝት አሻም በገቡበት ወቅት ነበር። የሻም ሰዎች ቢላል አንድ ወቅት ሶላት እንኳን አዛን ያሰማቸው ዘንድ ኡመር ረዲላሁ አንሁ ግፊት እያደረጉ ጠየቁ። ቢላል ረዲላሁ አንሁ ተስማማ። አዛን አሰማ ረሱል እርሱና በረሱል ሰለላሁ አለይሂ ወሰለም ዘመን የነበሩ ሰዋቦች በእንባ ተራጩ በተለይ ኡመር ረዲላሁ አንሁ እንባቸውን ለረጅም ጊዜ መግታት አልቻሉም ቢላል ረዲላሁ አንሁ በጅሃድ ፊ ሰቢልላህ ላይ እያለ ከዚህ አለም በሞት ተለየ በሻም የእኔ ውዶች እንግዲህ የዛሬው ቪዲዮችን ይህን ይመስላል በሌላ ቪዲዮ እስከምንገናኝ